የማይታይ ኢንቪዚብል ድረግ ነው። በነገራችን ላይ ወገኖች፣ መንግስትም የሆነ ነገር ሲያጠፋ ለምን አጠፋ ብሎ እንዳይጠይቅ ኢፍትሃዊ የሆኑ ነገሮችን ለምን እንደዛ ሆኑ ብሎ ጠይቆ መንግስትን እንዳይገለብጥ አሁን ላይ በታችን ጉዳይ ካያችሁ እኔ አስቀያል አላቅም ማለት አንወድም። ስሜት ተኮር ስለሆነ ወሬ አ ኔጌቲቪቲ ቫይሲስ የሚባል ወይም ደግሞ ኔጌቲቪቲ ኢፌክት የሚባል አለ በሳይኮሎጂ በሰጎን የተመሰለ አንድ ማይንድ ትራፕ ይሉታል። የአይምሮ ወጥመድ ነው። በጣም ኢትዮጵያ ውስጥ እስፔሻሊ አፍሪካ ውስጥ የሚያድጉ ሀገራቶች ውስጥ ያሉ ብዙ ሰዎች የማያድጉት ገንዘብ ስለሌላቸው አደለም። ሆኖች ላቸው ወሬ ስለምን ሰላምና ጤና ባላችሁበት ቦታ ይብዛላችሁ። እንግዲህ በዛሬው መርሃ ግብራችን እህታችን ላይ ተመርኩዘን ሮማን ሰርከስ ቴዎሪን ፓርት ቱን እንሰራለን ማለት ነው። እንግዲህ ፓርት ዋንን ያላያችሁ ሰዎች ምናልባት ይህንን ተምኔል ፈልጉትና ቪዲዮቼ ላይ ገብታችሁ መመልከት ትችላላችሁ። እንግዲህ ከሰሞኑን ከሊቅ እስከ ደቂቅ፣ ከትልቅ ሰው እስከ ትንሽ ሰው፣ ከከተማ ሰው እስከ ገጠር ሰው እያወራበት ያለው እንዲሁም ደግሞ ጆሮውን በደንብ አድርጎ ከፍቶ እየገባው እየሰማ ያለው ወሬ የዚች እህታችን ጉዳይ ነው። በተለይ ይህንን ሁለት ሶስት ቀን ከፍተኛ የሆነ ሆት የሆነ ኢሹ ሆኗል አገራችን ላይና ምናልባት ማ ምን አጠፋ፣ ማን ምን አደረገ የሚለውን ልነገራችሁ አደለም። ሮማን ሰርከስ ቴዎሪ በእሷ ላይ ተመርኩዘን ምን እየተካሄደ ነው በአገር ደረጃስ? ወጣቶች እንዲሁም ደግሞ በጣም በርካታ ሊሰሩ የሚችሉ ጭንቅላቶች ከሰኞ እስከ ሰኞ እንደነገርኳችሁ፣ ከሰኔ እስከ ሰኔ የሆነን ነገር በማውራት የሆነን ነገር በመስማት ጊዜያቸውን ያቃጥሉ ብለው ፕላን አድርገው የሚያወጡ ሲክሬት ሶሳይቲዎች ኢትዮጵያ ውስጥ አሉ ብዬ እንዳምን ከሚያደርጉኝ አንዳንድ ነገሮች ውስጥ እኛ አገር ላይ የሚፈጠር ነገር አለመጥፋቱ ነው። አንዱ ነገር ተፈጠረ አንዱ ነገር ያበቃ እና ደግሞ አሁን በቃ ወደ ቀድሞ ኑሯችን እንመለሳለን ወሬ ምናምን ይቀዘቀዛል ስትሉ ሌላ ነገር ደግሞ ይፈጠራል። እንግዲህ ያስቡት በዚህ ወር ውስጥ ብቻ ስንት አይነት ነገር እንደተፈጠረ። ቀነኒ ትዝ ትላችኋል ይቻላል። የእሷ ነገር በቃ ሆት ሆነ፣ ተወራ፣ ማን ምን አደረ ብዙ ቪዲዮዎች ተሰራ፣ ብዙ ወሬዎች ተወራ፣ ብዙ ወሬዎች ተሰማ። ከዛ ደግሞ አሁን የህታችን መጠች። የዚህችም ጉዳይ ደግሞ ይቀዘቅዛል ወገኖች በእርግጠኝነት ከተወሰነ ሳምንታት በኋላ ደግሞ ሌላ ቀነኒ፣ ሌላ ብርቱካን ደግሞ ይመጣሉ፣ በሌላ ወሬ ማለት ነው እና የሚያሳዝነው ምን እንደሆነ ታውቃላችሁ ወገኖቼ እታች ያለ ነው የምንሰማው፣ ሪያክት የምናደርገው ስለ ጉዳዩ የማይመለከተን ፐርሰናሊ ማለት ነው የግል ሕይወታችን ላይ ተጽዕኖ የማያመጣ። እኛ በርካታ ወጣቶች ምን እየሰራን ነው የሚለውን የተወሰነ መመልከት እንሞክራለን። እና የተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ይሄ እውቀት ናፋቂ እውነቴ ነው ብላችሁ ፈጣሪውን ለመውደድ የሚጣጣር ብዙ ወጣት ያለበት ቻናል ነውና ተቀላቀሉ። እንግዲህ ወገኖቼ ሮማን ሰርከስ ቲዮሪ ፓርት ሁለት ነው። እንዳልኳችሁ ይሄ ቪዲዮ ሮማን ሰርከስ ቲዮሪ ምናልባት ምንድነው የሚለውን መልሰን ለማስተዋወስ አዲስ ለሆናችሁም ደግሞ ለመናገር ያክል እንግዲህ ሮማን ሰርከስ ቲዎሪን በትንሹ ለማስረዳት ያክል ወገኖቼ፣ ሮማን ሮማን ነው፣ ሮማውያን ናቸው። ሰርከስ ደግሞ ሰርከስ አርት ኢንተርቴንመንት ወይም ደግሞ የሆነ የህዝብን ጭንቅላትና ልብ በምትይዙበት ማንጠልጣያ ገመድ ነው። ያው ተዝናኖት ማለት ነው። እንግዲህ እንደነገርኳችሁ ተዝናኖት የማይታይ ኢንቪዚብል ድረግ ነው። በነገራችን ላይ ወገኖች ቴዎሪ ማለት ደግሞ ያው ጽንሰ ሀሳብ ነው። እና በጥንት ዘመን እንግዲህ በስልጣኔ ውስጥ ፋና ወጊ ከሆኑ አገራቶች ውስጥ ሮማውያን ይጠቀሳሉና ሮማውያን በወቅቱ የነበሩት ገዢዎች ያዘጋጁት ይሄ መጠቅለያ የሰውን ልብ መጠቅለያ ወጥመድ ነው ይላሉ። ሮማን ሰርከስ ቲዮሪ ምንድን ነው መሰላችሁ? በዛን ወቅት የነበሩ ሹማምንትና ገዢዎች እንዲሁም ደግሞ ጭንቅላታቸውን የሚያሰሩ ሰዎች የፈጠሩት ትውልድን መጠምዘዣ ፒንሳ ነው ማለት ነው። ሮማን ሰርከስ ቲዮሪ ምን ተደረገ መሰላችሁ? እንግዲህ እንደምትመለከቱት ሮም ውስጥ በጣም ትላልቅ አሁን ያው ስቴዲየም ተብሎ የሚሰሩ በፊት እዛ አገር ላይ የተጀመሩ ነገሮች ናቸውና በዛ በዛን ጊዜ የነበረው ሕዝብ ራሱ ላይ ትኩረት አድርጎ ወይም ደግሞ መንፈሳዊ ሕይወቱን በማሳደግ የግል ሕይወቱን በማሳደግ ረገድ ሩጫ እየሮጠ መንግስትም የሆነ ነገር ሲያጠፋ ለምን አጠፋ ብሎ እንዳይጠይቅ ኢፍትሐዊ የሆኑ ነገሮችን ለምን እንደዛ ሆኑ ብሎ ጠይቆ መንግስትን እንዳይገለብጥ ለምን የሆነ ነገር አንፈጥርም አሉ። ምክንያቱም የሰውን ጭንቅላት በሆነ ነገር ከጠመድቀው ለሆነ ነገር ደግሞ ፈተ እየለቀ ከሆነ ማለት ነው። ሁለት ነገር ላይ በአንዴ ፎከስ ማድረግ አትችሉም። በነገራችን ላይ የሁላችሁ ወገኖቼ የሚጠቅምም የማይጠቅምም ቦታ መሆን አትችሉም። እግራችሁ ቀኛችሁ፣ እዚህ እግራችሁ እዛ በአንድ ጊዜ መቆም አይችልም። ለመጥፎ ነገር ከበረታ፣ ለጥሩ ነገር ትቀዘቅዛለህ ማለት ነው። ለወሬ ጆሮ ከተከፈተ፣ ባለፈው እንደነገርኳችሁ ለፈጣሪ ድምፅ፣ ለሚጠቅም ድምፅ ጆሮ ይደፈናል ማለት ነው። ታዲያ ሮማውያን ይህንን ስለገባቸው ወይም ደግሞ የነበሩ ጭንቅላታቸውን የሚያሰሩ ጥቂት የሚሆኑ ሰዎች ተዝናኖት የሚባል ለምን አደንዛዥ መርፊያ አንወጋቸውም? አሁን እንደተመለከታችሁት ነው ወገኖች፣ አስተውላችሁታል። ስለ እህታችን ሲወራ፣ ስለ ተፈጠረው ነገር ሲወራ፣ እንግዲህ እኔ ማንም ደጋፊ አደለውም ወይም ደግሞ ፖለቲካዊ ይዘቱን ላብራራ አደለም እዚህ ያለውት ብያቸዋለሁ። ነገር ግን ሲወራ፣ ዶክመንተሪዎች ሲሰሩ፣ ማ እንትና ምን የሆነ ወሬዎች ሲወራ ያ ወሬ እንዲገባችሁ የተማረ ሰው መሆን አይጠበቅባችሁም፣ ወይም ደግሞ የሆነ የመንፈሳዊነት እድገት ደረጃ አይጠይቅም ወሬው እንዲገባችሁ። ኢንፋክት ህጻናቶችም ቁጭ ብሎ ሲመለከቱ አይቻለሁ፣ ትላልቅ ሰዎችም ሲመለከቱ አይቻለሁ። እኩሎም ይገባል ለመሰላችሁ ወገኖቼ እላችሁ፣ የሰው ልጆች ጥላት በዋናነት ሰው አይደለም ወገኖቼ፣ ስጋ ለባሽ አይደለም፣ ጠላታችን መንግስት አይደለም ጠላታችን። የእኛ ጥላት የማይታይ ወይም ደግሞ መንፈሳዊ የሆነ አካል ነው። እንግዲህ በየሃይማኖቱ ስሙ ቢለያይም ሳጥናኤል፣ ሴጣን ሴጣን፣ ሼጣን ይባላል። ይሄ የማይታይ አካል በሚታይ ዓለም ውስጥ የእናንተን ጭንቅላት ወይም ደግሞ የእናንተን ልብ ለማይጠቅም ነገር አንቅቶ ለሚጠቅማችሁ ነገር እንዲደነዝዝ ማድረግ የሃያ አራት ሰዓት በሳምንት ሰባት ቀን በአመት ሶስት መቶ ምናምን ቀን ስራው ይሄ ነው። ወገኖቼ ጠላት እንዳላችሁ ልትረሱ አይገባም ጠላት እንዳላችሁ ልትረሱ አይገባም። ደጋግሜ በቪዲዮዎቼ ላይ እንደምናገረው እመወዳት አንድ አባባል አለች። አንድን እስረኛ እስረኛ ከእስር ቤት እንዳያመልጥ የምትፈልግ ከሆነ እስር ቤት ውስጥ እንዳለ በተቻለ አቅም እንዲያቅ እንዳታደርገው ነው። ምክንያቱም እስር ቤት ውስጥ እንዳላችሁ ካወቃችሁ የሆነ ቀን ከስር ለማምለጥ ከእስር ቤት ለመውጣት የሆነ ጥረት ስለምታደርጉ ነገር ግን ያላችሁበት ቦታ ፍሪ ዞን እንደሆነ፣ በቃ ገላጣማ ሜዳ ላይ እንዳላችሁ ማንም ጠላት እንዳሌላችሁ፣ ወይም ደግሞ ጠላቶቻችሁ ቺት ያደገባችሁ ቦይፍሬንዳችሁ ወይም ደግሞ ያማችሁ ቤስት ፍሬንዳችሁ እንደሆነ እያሰባችሁ እንድትኖሩ ነገር ግን ከማይ ከሚታየው ዓለም ባለፈ የማይታየው ዓለም ውስጥ እናንተ እንድትጠፉ ከተቻለ እንድትሞቱ ካልተቻለ ደግሞ በቁም ሙት እንድትሆኑ የሚሰራ መንፈሳዊ አካል አለ ማለት ነው። ይወላችሁ ጾታ ሳይለይ እድሜ ሳይለይ ሳይለይ እድሜ ሳይለይ ሃይማኖት ሳይለይ እናንተ ለማጥፋት የሚሰራ አካል አለ። ታዲያ ወገኖች ይህንን ታውቃላችሁ? አለማችን ላይ ካሉ ሰዎች ውስጥ ሁለት ፐርሰንቱ ብቻ ነው ያስባሉ ተብሎ የሚገመተው። ሶስት ፐርሰንቱ ደግሞ እንደሚያስቡ ያስባሉ ማለት ነው። ማለት ያው ብዙ በተለይ ኢትዮጵያውያን እንደምናቀናቃለን፣ ይቅርታ አድርጉልኝ ስናገር፣ ስለ ሁሉም ነገር እኮ አስተያየት እንሰጣለን ኢንጂነር አይደለንም፣ ግን ስለ ኢንጂነሪንግ ሲወራ ማስተያየት የሆነ ምን ልለው ነገር አለ። ዶክተር አይደል ስለ ዶክተርነት ሲወራ የሆነ ምን ልለው ነገር አለ አይደል። አሁን ላይ እኮ በታችን ጉዳይ ካያችሁ እኮ እኔ ያስቀያል አይደል፣ አላቅም ማለት አንወድም። እኔ እንደ ኢትዮጵያ ያለብን ያለብ ላይ ችግር መንገድ እንኳን ስንጠቁም አይደል ስንጠቁም ካያችሁ እንትን የት ነው ዶሮ ማነቂያ በፍየሉ ማነቂያ ጋር ነው ማለት አዳ በበሬው በዛ በዛ በጂድ አናቅም ማለት አንወድም። አይ ምናልባት አብዛኞቻችን ሁላችንንም አይጠቀልልም። ጎመን በጤና ይላል አበሻ። ታዲያ ሶስት ፐርሰንቱ ደግሞ እንደሚያስቡ የሚያስቡ ነገር ግን የማያስቡ ሰዎች ናቸው። ሁለት ፐርሰንቱ ብቻ ነው የሚያስቡት ብያቸው። ታዲያ ዘጠና አምስት ፐርሰንት ቀረን አይደል? ካልኩሌተር እንግዲህ አውጥታችሁ የምትከታተሉ ይዘው ዘጠና አምስት ፐርሰንት ውስጥ ታዲያ ከተባለ ዘጠና አምስት ፐርሰንት የሚሆነው ፕላኔት እርዝ ላይ የሚኖር የሰው ልጅ ይሄ ጭንቅላቱን ኮፍያ ለማድረግ የሚጠቀምበት ወገኖች፣ ፀጉር ለማስተከል ሂማኔር ለማንጠልጠል የሚጠቀምበት እንጂ ጭንቅላቱን ለማሰብ የሚጠቀምበት ሰው አይደለም። ታዲያ ዘጠና አምስት ፐርሰንቱ ህዝብ ካላሰበ እንዴት ነው የሚኖረው ካላችሁ፣ ይውላችሁ የብዙ ህዝብ የአስተሳሰብ ልኬት ደረጃ ስሜታዊነት ይባላል ወገኖች። ይውላችሁ ስሜታዊ የሆነ በሁሉም ነገር ስሜታዊ የሆነ ሰው ጭንቅላቱን ላለመጠቀም የወሰነ ሰው ነው። እንግዲህ ወሬና ስሜት ደግሞ የአንድ ሳንቲም ሁለት ገጽታ ናቸው አይደል? ለዛ ነው ቅድም እንደነገርኳችሁ ስለታችን ሲወራ ከሊቅ እስከ ደቂቅ ከህፃን እስከ ትልቅ ሰው በደንብ አድርጎ እየተረዳ እየገባን የምንሰማው፣ ምና ጓሳድ እያለን የምናወራው ስሜት ተኮር ስለሆነ ወሬው አይደል። ኔጌቲቪቲ ባያሲስ የሚባል ወይም ደግሞ ኔጌቲቪቲ ኢፌክት የሚባል አለ በሳይኮሎጂ ውስጥ። ሰዎች መልካም ከሆነ ነገር ይልቅ መጥፎ ነገር ላይ ትኩረት ያደርጋሉ። ይሄ የወደቀ ሰው ባህሪ ነው፣ ሁላችንም የሚያጠቃልል ወገኖቼ። መልካም ዜና ከመስማት ይልቅ መጥፎ ዜና መስማት ይመቸናል። አልኩኋል አይደል ወገኖቼ? የሆነ ነገር ተሰበረ ስንባል እኮ ነው ብላ ብለን የምናየው ማለት ነው። የሆነ ነገር ተቃና ስንባል ግን ኦኬ ታዲያ ምን ይጠበስ እኮ ነው ለመሰላችሁ። የሚጠቅመን ነገር ላይ እንዳናተኩር በዋዳደት ከጀርባ የሚጎተጉተን የሆነ ማናየው እዚህ ጋ የተንጠለጠለ አጋነንታል ማለት ነው ኢንቪዚብል ዲመን ብዙዎቻችንን የሚያስቸግረን የሚጠቅመን ነገር ላይ እንቅልፋችን እንዲመጣ፣ የማይጠቅመን ነገር ላይ ደግሞ ጸጉራችን ቆሞ እንድንከታተል የሚያደርግ ራሳችሁን መመልከት ትችላላችሁ። ምን ላይ ነው ጎበዝ የሆናችሁ ሲባል ብዙዎቻችን ወጣቶች ጎበዝ የሆን ነው የሚገልለን ነገር ነገር ላይ ነው። በሳይኮሎጂ ውስጥ በሰጎን የተመሰለ አንድ ማይንድ ትራፕ ይሉታል የአይምሮ ወጥመድ አለ ኦስትሪጅ ኢፌክት ይባላል ወገኖች። እንግዲህ ስለ ሰጎን የምታይቁ ሰዎች ሰጎን ከበራሪ እንስሳት የምትመደብ ትልቅ ክንፍ ያላት፣ ነገር ግን የማትበር እንስሳ ናት ወገኖች። አዳዴኮ ነገሩ አላችሁ ማለት ነገሩን ትጠቀሙበት አላችሁ ማለት አይደለም። ክንፉ አላት፣ ነገር ግን አትበርበትም ከግዝፈቷና እንዲሁም ደግሞ ከተፈጥሮ ባህሪዋ የተነሳ ማለት ነው። ታዲያ የሆነ ስትፈራ ወይም የሚያስደነግጥ ነገር ሲፈጠር የሆነ መሬት ቆፍራ እንደምትመለከቱት ፎቶ ላይ ጭንቅላቷን መሬት ውስጥ ቀብሯዋለች። ስለዚህ ፊቷ ስላልታየ ጭንቅላቷ የሆነ ነገር ውስጥ ስለተደበቀ ሺ ፊል ሴፍ፣ በቃ ሴፍ የሆነች ነው የመስላት ማለት ነው። ነገር ግን እንደምትመለከቱት ይሄ ሁሉ አካሏ ውጪ ነው ያለው ሊያጠቃት የሚፈልግ ሰው ቢመጣ እንደፈለገ አርጎ አጥቅቷት ሊሄድ ይችላል ማለት። ነገር ግን የሷ አሳቤ ውስጥ ያለው በቃ አሁን ፊቴ ከተደበቀ አንዳንድ ጊዜ ትምህርት ቤት ውስጥ ስንኮርጅ ስንኮርጅ ትኮርጅ ነበር፣ ሁላችሁም ኮርጃችኋል። አስተማሪው እንዳያችሁ በሆነ ፊት ለፊታችሁ ባለ ተማሪ ትደበቃላችኋል አይደል አይናችሁ በተማሪው ጭንቅላት ወይ በተማሪው አካል ስለተሸፈነ አስተማሪው ማያችሁ ይመስላችኋል አይደልና አንዳንዴ አጠገባችሁ ያለውን ሰው ለማናገር ስትሞክሮ ከዛ ጋር ትያዛላችሁ ማለት አይደልና አልተያዛችሁ ወይስ ምንድን ነው ሃርቫርድ ዩኒቨርሲቲ ላይ ወጣችሁ ተቆጣጣራችሁ ለማንኛውም አይናችሁ ስለተያዘ ወይም ደግሞ እንደሰጎኗ ጭንቅላቷን የሆነ ቦታ ስለወተፈች ብቻ በራሷ አስተሳሰብ ከሚመጣባት ይሄ ትሬት ወይም ደግሞ ተጽዕኖ ፍሪ እንደምትሆን ታስባለች። ወገኖች በጣም ብዙዎቻችን በዚህ በሽታ ተጠቅተናል። ምን ማለት ነው ወገኖች? ይውላችሁ ልክ ሰጎን ትንሽዬ አካሏን አፈር ውስጥ፣ ጉድጓድ ውስጥ ደብቃ ትልቁ አካሏን ለጅብ፣ ለሚያጠቃት አካል ሰታ በእሷ አስተሳሰብ ግን ሴፍ እንደሆነች በቃ፣ በህይወቷ ላይ የሚደርስባትን ጥቃት ለመከላከል እየሞከረች እንደሆነ እንደሚሰማት ሁሉ ማለት ነው። እንደነገርኳችሁ ነው ወገኖች። ስለዚህ ሴት የተብራራ ኢንፎርሜሽን ነው ማገኛችሁ። የብርቱካንና የባለቤቷ ድብቅ መረጃ ዛሬ ሰጣችኋለሁ የሚል አይነት አዲስ ዜና ብትሰሙ በህይወታችሁ ላይ የምታመጡ ተጽዕኖ ዜሮ ነው ወገኖቼ፣ ይላችሁ። ለዛ ነው በጣም ኢትዮጵያ ውስጥ ኤስፔሻሊ፣ አፍሪካ ውስጥ የሚያድጉ ሀገራቶች ውስጥ ያሉ ብዙ ሰዎች የማያድጉት ገንዘብ ስለሌላቸው አደለም ወገኖቼ፣ ላችሁ፣ ወሬ ስለምንወድ ነው። እንግዲህ ቅርታ አድርጉልኝ፣ በቃ ወሬ እንወዳለን አስን አፍሪካን ማለት ነው፣ እንደ አፍሪካዊ እንደ ጥቁር ህዝብ ወሬ እንወዳለን። ማይጠቅመን መንገድ ላይ ያላየችው መንገዶች ሽንት ቤት ሲመጠት ቆመንም ና ማንን እኛ እየሄድን ማለት እኔም እንደዛ አደርጋለሁ ስልቅጫ ሲጠቀል እናያለን። አስደናቂ ህዝብ እኮ ነን። ከእኛ ህይወት ጋር የማይገናኝ ነገር ግን የሆነ የሚወራ ትናንሽ ነገር ውስጥ ራሳችንን በመጨመር በህይወታችን ላይ ኢምፖርታንት እንደሆነን ይሰማናል። ሰብ ኮንሽየስሊ ማለት ነው ስለ ሰጎን መጽሐፍ ቅዱስ በጣም የሚያስደንቀኝ ነገር ይናገራል። እንገራችሁ ፕሊስ እዮ በሚባል መጽሐፍ አለ መጽሐፍ ቅዱስ ውስጥ እንደዚህ ይላል። ስለ ሰጎን ሲያወራ ሰጎን እንቁላሏን በመሬት ላይ ትጥላለች አለ እሚታይ ግልጥ የሆነ ቦታ ላይ እንዲሞቅም ከመታቀፍ ይልቅ ባሸዋ ውስጥ ትደብቋለች፣ ትሸፍኗለች ይላል። ታዲያ እግር እንደሚሰብረው የዱር አውሬም እንደሚረግጣው አታስብም ይላል። ከእርሷ እንዳልሆኑት፣ ራሷ እንዳልጣለቻቸው እንቁላሎች በልጆቿ በእንቁላሏ ተጨክናለች ይላል። ታዲያ ድካሟ ራሱ በከንቱ ቢቀር ደንታ አይላትም ይላል። ወገኖቼ የብዙዎቻችንን ህይወት በዚህ ውስጥ መመልከት ትችላላችሁ። ለምን እንደሆነ ይሄ ሲናገር እግዚአብሔር ጥበብ ነስቷታል ይላል፣ ማስተዋልም አልሰጣትም ይላል። ስለዚህ የራሷ የሚጠቅማት የሆነው ነገር ቢበላሽም ደንታ የላትም መደበቅ የሚገባትን ነገር እንደ መደበቅ ግልጥ አውጥታ በእግር ታስረግጧለች፣ በአውሬ ታስወስደዋለች። ለምን ማስተዋል ስለሌላት ይላል። ወገኖቼ ለሰጎን ምናልባት ፈጣሪ ማስተዋልን አልሰጣት ሊሆን ይችላል። ነገር ግን ለሰው ልጅ ሲፈጥረው ማስተዋል መስጠት እኮ አንድ ነገር ነው። በራሱ አምሳል ሊፈጠሩ ታዲያ በፈጣሪ አምሳል ተፍጥረን ስናበቃ ወገኖቼ፣ ማስተዋል የጎደለን፣ በራሳችን ነገር ላይ የማናተኩር፣ የሰው ድስት በማማሰል የራሳችን ድስት ማረር እኮ ቀላል ነገር ወገኖቼ። የአንዳንዳችን ድስት ውስጡ ካለው ምግብ አልፎ ድስቱ ራሱ ቀልጦ ምድጃው ራሱ የለም። እህታችን ድራማም ሰራች የእውነቷንም ሆነ ሌላም ደግሞ ማታውቁት ድብቅ አስደንጋጭ መረጃዎች ቢኖሩም እንኳን የእሷ ህይወት ውስጥ ቢኖሩም እንኳን ለእናንተ ምን ይጠቅማችኋል? ወገኖች ስንት ነገር እንደሚጠቅማችሁ ታውቃላችሁ። እንደዚህ በልስ ዜሮ ነገር ነው የምትጠቀሙት። አሁን ወገኖች ይላችሁ ለምንድ ነው ማንነቃው? ነው ለምንድ ነው ማንነቃው? ቅድም እንደነገርኳችሁ ከሰኞ እስከ ሰኞ የሚወራ ወሬ ያለበት ሀገር ውስጥ ነው ያለ፣ ነው ምናልባት ትንሽ አጠር ያለች ቪዲዮ ልትሆን ትችላለች። ነገር ግን ለአንተ በተለይ ለአንቺ ይሄ መልእክት ነው እስከዚህ ድረስ ከቆያችሁ፣ ና ለዚህ ቻናል አዲስ ከሆናችሁ፣ እንደተለመደው ሰብስክራይብ ና ላይክ በማድረግ ቤተሰብ ይሆኑን። በቀጣይ ቪዲዮ እንገናኛለን። እወዳቸዋለሁ።